አሰላሙ ዓለይኩም ወረህመቱላህ ወበረካቱሁ እንዲሁም ሰላም ወደዚች ቪዲዮ ከቻላቸው ቤተሰቦች አዲስ ጃሆናለ እንሻላ፣ ሰብስክራይብ አድርጉ። ቲክቶክ ላይ ዛሬ ያየሁትን አዳዲስ ነገሮች ነው የማሳያችሁ እና ሽር አድርጉላቸው ለጓደኞቻችሁም፣ እንደዚሁም ደግሞ ላይክ አድርጉ ቪዲዮውን። ቲክቶክ አዳዲስ ነገር እየጨመረ ነው ያለው እና እስኪ ወደ ቲክቶክ እንሂድና እንየው። መርሃባ፣ እዚህ ጋ ምንድን ነው እንደዚህ ቪዲዮ እያየን ሳለ የተጨመረው አዲስ ነገር ላሳያቸው። እንደዚህ ቪዲዮን ጫን አድርገን እንይዘዋለን፣ መጀመሪያ ማለት ነው። ከዛ በኋላ እዚጋ ቪዲዮን ለማውረድ ነው፣ ቪዲዮ ፎቶዎቹንም ለማውረድ ትናንትና ሳይቻለሁ። እነዚህችን ከዚድስ ብላይ እንት እንደሆነች ትናንትና ሳይቻቸዋለሁ ያላያችሁ መለስ ብላችሁ ይዩት። ዛሬ የማሳያችሁ ይችናችን ነው። ሌላ ምንም ጨምሯል እና ምንድን ነው እቺ ስትነኳት፣ ለምሳሌ እናንተ እጃችሁ ስራ ይዞ ከሆነ ወይ ልብስ ወይ ቃ ያጠባችሁ ወይ ምግብ እየበላችሁ ቲክቶክ ምናም ከጎናችሁ እንዲታይ ወይም ደግሞ ማየት ከፈለጋችሁ በእጃችሁ ስክሮል እንድታደርጉ ግድላችኋል። ቪዲዮ ሲያልቅ ስለሚደግም ማለት ነው ቲክቶክ እና ግን በእጃቸው ሳትነኮ ራሱ በራሱ ጊዜ ቪዲዮ ሲያልቅ ወደ ላይ ራሱ እንዲያሳልፍ ራሱ ስክሮል እንዲያደርግ እና ወደ ሌላ ቪዲዮ እንዲያሳልፍ እራሱ የምታደርግ ነገር ናት። ቺ አንዴ ጠቅ ስታደርጓት እንደዚህ ጠቅ ታደርጓት አላችሁ እዚህ ጋር የምልክት ይመጣል ማለት ነው። እና በቃ አሁን ቪዲዮን በከፍተው ቪዲዮን ባጫወተው በቃ ይሄ ቪዲዮ ሲያልቅ ሌላ ቀጥሎ ይመጣል ማለት ነው። ከዛ መለሳችሁን ለመመለስ ከፈለጋችሁም እዚ ውጭን ነው ጠቅ የምታደርጓት። አንደኛው ይሄ ነው። ሁለተኛው ደግሞ ሁለተኛው የቱ ነው መሰላችሁ? ባክግራውንድ አውዲዮ የምትለው ነች። ባክግራውንድ አውዲዮ የምትለው አቺ ምንድን ነው? ቲክቶክ ላይ አንዳንድ ሙዚቃ እየሄደ ያንን ሙዚቃ ወይም ደግሞ ቁርኣን ሊሆን ይችላል፣ ያ እንዳያቋረጥባችሁ ከፈለጋችሁ ወይም እናንተ ከዚህ ከቲክቶክ ወጣችሁ ወደ አፕሊኬሽን ስትሄዱ ቁርኣኑ ወይም ሙዚቃው ወይም ማንኛውም ነገር ድምፁ እንዳያቋረጥ የምትፈልጉት ነገር ከሆነ በቃ አሁን ይህን ቪዲዮ እንዳያቋረጥ ከፈለግኩኝ ይችን ተካረጋታለሁ ማለት ነው። እና ከዚህ ከቲክቶክ ወጥቼ ወደ ፌስቡክ፣ ወደ ዩቱብ፣ ወደዚ በመሄድ የዚህ ቪዲዮ ድምፁ ከላይ መጫወት ይጀምራል ማለት ነው። እዚህ ጋራ ይጫወታል እንጂ አያቆምም ማለት ነው። ይሄ ነው ሁለተኛው ማለት ነው። ሌላ ምንድን ነው? ወደ ፕሮፋይላቸው ትገባላችሁ፣ እዚ ጋር ወደራሳችሁ ፕሮፋይል ትገባላችሁ። ከዚም በኋላ እዚ ጋር ያሉትን ሶስት ደረሶች ትነካላችሁ ማለት ነው እነዚህን ሶስት ደረሶች ትነካላችሁ ከዚያ በኋላ ሴቲንግስ ኤንድ ፕራይቬሲ የሚለውን ትነካላችሁ እዚች ትገባላችሁ ከዚያም በኋላ ኮንተንት ፕሪፈረንስ የሚለው ላይ ትገባላችሁ እዚጋ ከገባችሁ በኋላ ምንድን ነው እዚጋ የተጨመረው ነገር ማኔጅ ቶፒክስ የሚላለ ማኔጅ ቶፒክስ ማኔጅ ቶፒክስ ማለት የምታዩቸውን እናንተ የምታዩቸውን እናንተ ማለት የምትፈልጓቸውን ኮንተንቶች ወይም ቪዲዮዎች ማኔጅ አድርጓቸው ተቆጣጠሩ፣ ወይም ደግሞ በምፈልጉት አይነት የምፈልጉት አይነት ብቻ እንዲመጣ ለማድረግ ነው የተጨመረበት ማለት ነው። እና እዚህ ጋር እንገባለን። በቃ አሁን ክሬቲቭ አርቲስት፣ የተለያዩ ስራ ስዕል፣ እንደዚሁ ደግሞ ዳንስ አለ። ፋሽን እንድ ቢዩቲ አዲስ ፋሽን እና ውበት ማለት ነው። እንደዚ ፉድ ኤንድ ድሪንክስ የሚበሉና የሚጠጡ ነገሮች፣ ሄልዝ ኤንድ ፊትነስ ጤናና ጤና ነክ ወይም ደግሞ ስፖርታዊ ነገሮች ማየት ከፈለጋቸው ማለት ነው። እንደዚሁ ላይፍ ስታል እንደ ኔቸር ተፈጥሮ፣ ፔትስ ድመቶች፣ ስፖርትስ፣ ትራቨል ምናምን እያለ በዝርዝር ያስቀምጥላቸዋል ማለት ነው። እና እናንተ በቃ ማየት ብዙን ጊዜ ማየት የምትፈልጉት እና ጭራሽም የማትፈልጉት ነገር ካለ ከዚህ ውስጥ ትመርጣላችሁ ማለት ነው። አሁን ለምሳሌ ይሄን እንዲመጣላችሁ ከፈለጋችሁ እንዲመጣላችሁ የምትፈልጉትን እንደዚህ ታደርጉታላችሁ፣ ወደዚህ። ከዛ እኔ በእርግጥ አልፈልገውም ለእናንተ ለመሳየት ነው። እና እንዲመጣላችሁ ደግሞ የማትፈልጉት ከሆነ ይሄን ነገር አሁን ለምሳሌ እንዲመጣልኝ የማልፈልገው ከሆነ ይህን የመጀመሪያው ርዕስ ማለት ነው፣ እንዲመጣልኝ የማልፈልገው ከሆነ ምን አደርጋለሁ ወደዚህ እስባዋሉ ማለት ነው። ልክ አሁን እንደዚህ እንዳረኩት ኦኬ። እኔም በዚህ ላይ አስተካክልና ፋሽን ኤንድ ቢዩቲ ምንም አይደለም፣ ብዙን ጊዜ እንዲመጣል እፈልጋለሁ። እስከፈለጋችሁት እናንተ እስከ ጥቅም መሙላት ትችላላችሁ። በፊት መሀል መሀል ድረስ ነው የማደርገው። ፉድ ኤንድ ድሪንክስ የምንፈልገው ነገር ነው። ዳንስ ያን ያህል አልፈልግም። ዳንስ ኦኬ። እንደገና ላይፍ ስታይል ኔቸር በጣም የምወደው ኔቸር፣ ኔቸር በጣም የምወዳለሁ። ፔትስ፣ እንደዚሁ ስፖርትስ እነሱ እነሱ የመጭኛ ትራፍል እንደዚህ አድርጋችሁ ማለት ነው። በቃ የምትፈልጉትን እዚሁ ጋር ትመርጣላችሁ ማለት ነው። ከዛ መርጣችሁ ሴቭ ታደርጉታላችሁ እዚህ ጋር ሴቭ ሚለን ትነካላችሁ። በቃ ፕሪፈረንስስ አፕዴትድ አለ። በቃ አሁን በቃ ይሄን ነው አዲስ የተጨመረው ነገር ማለት ነው። እነዚህ ይመስላሉ እና ላይክ እያደረጋቸው ሰብስክራይብ አድርጉ፣ ሼር አድርጉላቸው። እሺ ዝም ብላችሁ እንዳትወጡ።